አላስከፋኝ ግን በጣም እንደምትናፍቀኝ አወቅልኝ። አብዬም በጣም ተናፍቀኛለች። የምሬ ነው፣ በጣም ነው የምትናፍቅ። ምን አመጣለሁ ባለክ ዛሬ ባነባ ይበ አብዬም፣ ስለ አብዬ አለዋራ ምን ያህል እንደናፈቀችኝ እኔ ነኝ የማውቅ። የእውነት አብዬ ምን ያክል እንደናፈቀችኝ በቃ ለእናንተ እንኳን ብዬ ወደ ተዝረ ሄጅ እንደዛ ባደር ቤተሰብ አይምሮ ላይ የሚመጣው አብዬን እንደ ድሮ እንከባከባታለሁ ወይ የኔ እናትናት ብዬ አስቤ እስክሰራ ድረስ ይሆናል። መንገድ ወስዶ ባይመልሰው አይከሰስም ለዳኛ ሆኔም በልሜም እየመታ ቤተሰቦች፣ የምር እንዳታዝኑብን። እኔ በጣም ወዳችኋለሁ፣ የምሬ ነው። በክፉም በደጉም ጊዜ አብራችሁኝ ናችሁ። ዛሬም እንድታዝኑብኝ አልፈልግ እንድ ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች፣ የኛ እንቁና ተወዳጅ ቤተሰቦች፣ እንዴት ናቸው? እኛ አለ እናፍቃች ነበር ማለት ከተገናኘን ቆያ ሶስት ለነገሩ ሶስት ቀን አራቅንተውትና፣ የምር አንድ ቀን እንደዚህ ሰላም ሰላም ብዬ ካልገባኝ እንዴት እንደምትናፍቅኝ ነው። እና ቤተሰብ እንዴት ናችሁ? እኛ ያለን ደህና ነን፣ ማለት እኔ ያለው ደህና ነኝ። ስራ እንዴት ነው እናንተ ጋር? ያው አንዳንዴ ስራ ምን ያህል አድካሚ እንደሆነ ራሳሹ መናገር ባይጠበቅባችሁም እኛ ትንሽ መረዳት የምንችል ይመስለናል። ምክንያቱም እህቶች አሉን፣ ዘመድም ቢሆናል ለውጭ ያሉ እህቶች እና የነሱ ድካም እንረዳለን እና ከዚህ ድካም የምትወጡበት ጊዜ ቅርብ ያደርግላችሁ ፈጣሪ። ዛሬ የመጣውላችሁ ሀሳብ ጀሚል፣ በቀደም ምን አለ፣ ይቅርታ ልጠይቀው መጥቼ ነበር ግን ሄደ። እኔ በነገራችን ላይ ጀሚል ይቅርታ እንድጠይቀኝ ምናምን አልፈልግ ማለት ሰው ብሎ ምናምን ተጎትጎታ ይቅርታ እንድጠይቀኝ አልፈልግ ምክንያቱም እኔ በቃ አሁን ከብት አዝራ ወጥቻለሁ ያው ያለሁትም የት እንደሆነ ታውቃለህ ግን እኔ ሰው ብሎ እኔን ይቅርታ እንድጠይቀኝ አልፈልግ ምክንያቱም ያጠፋሁን ታውቃለህ ኦልሬዲ እኔ አጥፍቼብህ ቢሆን እንኳን አስከፍቻለሁ እውነት ነው ግን የኔ እናንተ ጸብ ይሁን ግን የተፈጠረውን ታውቃለህ። አብዬን በዛ መንገድ እንደዛ እንደዛ ማድረግ አሁን ማብራራት አልፈልግም ስለሱ። ግን ይቅርታ ጠይቀው መጥቼ የነበርና የሄደ እና አሁንም ይቅርታ ላልከው ነገር ጀሚል፣ አሁን የምር የረፈደ ይመስለኛል ጊዜው። ያው እንዳየኸኝ እኔ ብተከብ ከብታዝራወጥቻለሁ ድጋሚ መመለስም እኔን ይቅርታ ለማለት ጊዜው ረፍዷል ብያለሁ። ምክንያቱም እኔ እንዳየኝ ከብታዝራወጥቻለሁ ያለሁት አዲስ አበባ ነው። ከአዲስ አበባ ደግሞ ወደ ቡታዝራ እንጃ፣ የምሬን ተአምር ካልተፈጠረ በስተቀር ለእኔ ብቻ በደካማ ጎኔ ካልመጣችሁ በስተቀር እኔ ወደ አዲስ አበባ ከአዲስ አበባ ወደ ቡታዝራ መመለስ አልፈልግ ምክንያቱም የራሴን ሕይወት መኖር ፈልጋለሁ። ከዚህ በኋላ አው ለምጃ አለው። በጣም ለምደኸኛ አብዬም ስለ አብዬ አለዋራ ምን ያህል እንደናፈቀችኝ እኔ ነው ማቀው። የእውነት አብዬም ምን ያክል እንደናፈቀችኝ ሁሌ ስለ አብዬ ሳስብ ምን ትዝ እንደሚለኝ ታውቂያለሽ? ምን ትዝ እንደሚለኝ ታውቃላችሁ? ቤተሰብ እንዳያጣሏችሁ ሰው መሀላችሁ እንዳይገባ ትለን ነበር። እና አብዬ አእምሮዬ ላይ ሁሌ ሁሌ ጀሚልን እንደዚህ እኔና ጀሚል መለያየትን ይሄ ነገር አእምሮዬ ላይ ይመጣል። እና የአብዬ ንግግር አብዬ በጣም ናፍቀሽኛል፣ ወላሂ ናፍቀሽኛል። እና ቤተሰብ እዚህ ጋር ከዚህ በኋላ በእንደዚህ አይነት ጉዳይ እኔ እንጃ ተመልሼ መምጣት አልፈልግም። ኦልሬዲ የራሴን ስራ ከፈለኩት ሰው ጋር ከፈለግኩት ሰው ጋር መርጬ መስራት ፈልጋለሁ። ጀሚል አስቀይሜዋለሁ የምትለኝም ከሆነ በዛው በኩል ይቅርታ አድርጌ ላለው ግን ይቅርታ ለእኔ መተንባት ጠይቀኝ፣ ሰውን ጎትጉቶ ቢሆን ይቅርታ ጠይቀኛል አውቃለሁ። ግን እኔ ደግሞ ይሄን ይቅርታ ተቀብያለሁ፣ ችግር የለውም። በአካል መተን ባጠይቀኝ እዛ ባንገጣጠምም ኦሬዲ የተፈጠረው የዛ ቀን ያለመግባባት ነው። ቪዲዮ ናይቸኋል። ለመጨረሻ ላይ መተህ ነበር። የቲም አንተም ሞክራችኋል፣ እኔ ለማግኘት ግን አልቻላችሁም። በቃ አላህ ካገናኘን በሆነ ጊዜ በሰፊው እንገናኛለን። በዚኛው ዞር ግን የእኔ እናንተ ነገር እዚህ ጋ ያቆማል። እንግዲህ ቤተሰቦች ከዚህ በኋላ በምን አይነት የሆሄ ይመጣል ብላችሁ የምታስቡ ከሆነ እንጃ። በምን አይነት መንገድ መምጣት እንዳለብኝ ለራሴ ብዙ ነገር አስቤ ወስኛለሁ። እናንተን የሚያስደስት ደስተኛ የሚያደርግ ነገር ይዤ እመጣለሁ። ቤተሰብ እኔን ጥፋተኛ አታድርጉ፣ ጀሚለንም ጥፋተኛ አታድርጉ። ሰውነን የሆነ መሀል እንጣላለን፣ የሆነ መሀል ደግሞ አብረን እንሆናለን። ያለ ነገር ነው። አንዳንዴ የሆነን ሰው ወዳችሁ መለየት አትፈልጉም አውቃለሁ። ግን ደግሞ አንዴ ተፈጥሮ እኔና ጄሚል በዚህ መንገድ ላይ አይተናል። እውነት ነው የእኔና እሱ ፍቅር ከሚባለ በላይ ያስቀናል። ግን ደግሞ በሕይወታችሁ እንዴት ነው የሆነ ነገር የኔ ነው ብላችሁ አስባችሁ እርግጠኛ ሆናችሁበት ያ ነገር የእናንተ እንዳልሆነ ሲያሳያችሁ ምን አይነት ስሜት ነው የሚሰማችሁ? እኔ ማልቀስ ምናምን አልፈልግም። ኦልሬዲ እኔ ነገራቶች ብዙ አውርቼ ማስረዳት አልችልም። ብዙ እንዲህ የውስጤን አልቅሼ እንኳን ማውራት ብፈልግ አልችልም። የምሬ ነው ቤተሰብ ምንም ምንም አልችልም። አንዳንዴ ታድላችኋል፣ አውርታችሁ ማስረዳት የምትችሉ ሰዎች፣ አልቅሳችሁ ማስረዳት የምትችሉ ሰዎች አላህ ሰጥቷቸዋል እና አመስግኑ። እኔ ብዙ ጊዜ የሚቀድመኝ ምንድነው ዝም ማለት። የሆነ ነገር ስትናገሩ ውስጤ ንድድ ይልና ዝም የምሬ ነው ዝም ግን አንዳንዴ መናገር እየቻላችሁ ደግሞ የማትችሉት ሲሆን ደግሞ ይበልጥ ይከፋልና፣ ቤተሰብ እናንተን ካስከፋችሁ ከልብ ከልብ ይቅርታ። እንዳታዝኑብኝ የኔ ውድ ቤተሰቦች፣ የእኛ ውድ ቤተሰቦች፣ የምር እንዳታዝኑብን። እኔ በጣም ወዳችኋለሁ፣ የምሬ ነው። በክፉም በደጉም ጊዜ አብራችሁኝ ናችሁ። ዛሬም እንድታዝኑብኝ አልፈልግ፣ እንድትከፉብኝም አልፈልግ እናንተን የሚያስከፋ ስራ አልሰራ ኦሬዲ። እኔ እናንተን ብዬ ወደ ቡታጅራ ተመልሼ ሄጄ ቡታጅራ ብኖር ጀሚለን ይቅርታ አድርጌው ይቅርታ አድርጌለት አብረን ሆነን በቃ ለእናንተ እንኳን ብዬ ወደ ቡታጅራ ሄጄ እንደዛ ባደር ቤተሰብ አእምሮዬ ላይ የሚመጣው አብዬን እንደ ድሮ እንከባከባታለሁ ወይ የኔ እናትናት ብዬ አስቤ እስክሰራ ድረስ ይሆናል። እንጃ የምር ይሆናል ብዬ አላስብም። ለዛ ነው አሁን የምር ውስጤ በጣም ተከፍቷል፣ ወይስ በጣም እንንጃ ስብርብር ነው ያልኩት ይሆናል። ምክንያቱም እኔ በጀሚል እንደዚ አይነት ነገር አልጠብቅም። በጣም ነው የምወደው። አብዬንም ከሚባለው በላይ ወዳታለሁ። መለየት ደርሶ ወስዶሻል በበደል ካባ ምን አመጣለሁ ባለቅሳሪ ባነበ ይበለኝ ይበለኝ። እኔ ያታውበ አብዬንም ከሚባለው በላይ የእውነት ወዳት አለው። ሰሚልንም ከወንድሜ እኩል ላይክ በቃ ወንድሜ ነው ብዬ ነበር ማስበውና ድንገት ይሄ ነገር ተፈጠረ ና አንዳንዴ የምርኩ ከልባቹ የምትወዱት ሰው አንዴ ስትጣሉ የእውነት ነው የምታዝኑበት። ይሄ ሪል ያለ ላይፍ ነውና ቤተሰብ በእኔም ቦታ ሆናችሁ ተረዱ። በቃ አትዘኑብኝ፣ የምር ነገርኳችሁ የልብ ። እኔ እናንተን በጣም ነው የምወዳችሁ፣ እናንተንም ማስከፋት አልፈልግም። በቃ በቃ የእውነት አይሆንም ብላችሁ ተመለስ የምትሉኝ ከሆነ የመመለስ ግዴታ አለብኝ እመለሳለሁ። ምክንያቱም እዚህ ሚዲያ መጥቼ እስካወራው ድረስ እኔ እናንተ ነኝ፣ እናንተ እኔ ናችሁ። በቃ የእውነት ተመለስ የምትሉኝም ከሆነ ዛሬ እመለሳለሁ። ግን ደስተኛ ልሆነ በቃ ተረዱኝ። የምሬ ነው። እንንጃ፣ ታምር ካልተፈጠረ በስተቀር እኔ የምር ወደ ተጅራ መመለስ አልፈልግም። ቤት ምን ማውራት እንዳለብኝ ራስ ግራ ገባኛውና ያን የልኩሽ የነም ያን የልኩሽ ለምን ሆነብኝ አምላኪና ልክሰኝ

የወሰኝ ነበር የስቅት መድረሻ የህይወት እንግዲህ ቤተሰብ እንዳልኳቸው ነው። መሬዲ የምሬ ነው። እኔ የእውነት አውርቼ እንዲ ባፌ ገለጽ ማብራራት አልችልም። ውስጤ ቶሎ ነው የሚከፋው። እኔ ደግሞ ሚዲያ ላይ ወጥቶ ማልቀስ በጣም ነው የሚደብረኝ። በቃ ምን ልባላል፣ ጀምሬን እኮ ነው ውስጤ አልቅስ ይለኛል፣ አብራራ እንደዚህ ለሰው ተናገር ይለኛል፣ ግን ውስጤ ደግሞ ምንም እሺ አይለኝም። ምንም እና ጀሚል፣ እኔም ካስከፋው ከልቤ ይቅርታ። አንተም ይቅርታ ጠይቀኛል፣ እኔ ይቅርታ አንተ ተቀብያለሁ። አንተም ይቅርታይን ተቀበለኝ። አስከፍቼዋለሁ ምናምን ብለህ እንዳታዘን እሺ፣ ወንድሜ አላስከፋኝ። ግን በጣም እንደምትናፍቀኝ አወቅልኝ። አብዬም በጣም ተናፍቀኛለች። የምሬ ነው በጣም ነው የምትናፍቅ ከሚባለው በላይ እና ወንድሜ የምሬ ነው በርታልኝ። ብዙ ካንተ ጠብቃለሁ። ይሄ ቪዲዮ የመጨረሻ ነው፣ በእኛ ጉዳይ፣ በእንደዚህ አይነት ጉዳይ አልመጣም። ከዚህ በኋላ ይሄ ቪዲዮ የመጨረሻ ቪዲዮ ነው እና ጀሚል ይቅርታ አድርጌላሃለው። ይቅርታ አድርግልኝ ወንድሜ እወዳሃለው። አብዬን ተንከባከባት አደራ። ተስፋ ትቁረጥ በርታ። ምክንያቱም ጠንካራ የኢትዮ ቤተሰቦች አሉ። እኔም ጠንካራ የኢትዮ ቤተሰቦች አሉን። ከኛ ቤተሰቦች ጋር ወደፊት እንሄዳለን እና ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው